በስተ መጨረሻም ሀይምዬ የራሴን ህይወት ልኖርበት በቃት ወይ ብላ ቡራን ትታው ሄዳለች። እኔ መጀመሪያ ሚቺ ሶሲ የምትባል ሴትዮሳ ይህን ነገር ነበር የፈራውትኝ። ከዚህ በፊት ብዙ ነገሮች ደርሰዋል ብዙ ነገሮች ተፈጥረዋልና ድጋሚ ወደ ቡራና ወደ ሀይምዬ ህይወት ትመጣለች ብዬ ሶሲም በጭራሽ አልጠበቅኳትም። ግን ትናንትና ሳያትኝ የሆነ ስሜት ነበር የተሰማ። ይቺ ሴት ምን ፈልጋ ነው በህይወታቸው ድጋሚ የምትመጣው እያልኩ ነበርና ዛሬ እንግዲህ ሀይሚዬ በጣም ተበሳይታ በጣም ተነዳ። ለምንድ ነው ከእሷ ጋር እኔ ፕራንክ ማድረግ የፈለግከው? ወይንስ ደግሞ ከእሷ ጋር ሌላ አይነት ግንኙነት አለ ሆይ እንዳለ እንድጠረጥር ነው ያደረግከኝ እያለች ነበር እና በእርግጥ ሀይሚ ብቻ ሳትሆን ቡራም በጣም ተበሳይቷል አዝኗል፣ ተናዷል። ይሄ የሆነበትም ያው በተሰጠው ኮሜንት ነው። ቡራ አንዳንድ ጊዜ ማለት ነው ምን አይነት ነገር ነበር ሲናገር የነበረው? ብዙ ጊዜ እኔ ፕራንክ ሳረክ እኔ ላይ ነው የምትበረቱት፣ ወይንም እኔ ላይ ትኩረት ታረጋላችሁ እኔ ላይ ጠንካሪ ይልብኛል ብዙ ጊዜ ለምንድን ነው ጥሩ ያልሆነ አስተያየት የምሰጡኝ? እኔ ኮ ፕራንክ ነው ያደረግኩት ሌላ ነገር አይደለም። እንዲያውም እናንተ ከአይሚ ጋር ታስታርቁኛላችሁ ብዬ እናንተን እንደ ሽማግሌ ሳያችሁ፣ ነገር ግን እናንተ ብሳችሁ ተገኛችሁ ያልሆነ ቃላት እየተናገራችሁ ነበረና በርግጥ እኔ እንደ ራሴ አስተያየት እኔ ስናገር ያልሆኑ ቃላቶችን አልተናገርኩኝም፣ አልናገርም። ሲጀመር አንዱን ካፍ አንዱን ዝቅ አላደርግም። ግን ደግሞ እንደ አስተያየት ከሆነ ቡራ ሰው ሲን ዘ መምጣት አልነበረብህም። ለምን ከአራት ወር በፊት በጣም ብዙ ነገሮች ስለደረሰ ብዙ ነገሮች ስላሳለፋችሁ በህይወታችሁ ላይ እኛም ደግሞ ያንን አይተን በጣም ስለተጨነቅን በጣም ብዙ ነገር ተፈጥሮ ነበር። ኢቨን እንኳን ብዙ ልጆች ሆስፒታል እስከ መግባት የደረሱበት አጋጣሚ ነበር እና ረጅም ጉዞ ነበር የተጓዛችሁት ያ ነገር አሳ ያሳልፋችሁ ድጋሚ ደግሞ አንተ መኝታ ክፍል እንደገና አልጋህ ላይ አንሶላ ውስጥ ገብታ ስታያት ሀይሚ ምን አይነት ስሜት ነው የሚሰማት? እኛም ደግሞ ይደብረናል። ይሄ ፕራንክ እኮ በነገራችን ላይ ቡራ ብቻ አይደለም የጀምረው ሌላ ብዙ ሰዎች ሰርተውታል። ገባችሁ? ሀይሚም ደግሞ እያለች ያለችው ፕራንክ እንኳን ብታረገኝ፣ ለምን ከሶሲ ጋር ለምን ከሌላ ጋር ፕራንክ አላረከኝም ብላ ነው በጣም የተበሳጨችው። ከዛም በላይ ደግሞ እኔ ቅድም የሰራው አጠር ያለ ቪዲዮ ነበር፣ እዛ ላይ ነግሬያችኋለሁ። ሶሲ የሁለት አመት ምናምን ፍቅረኛ አላትኝ ና እችት ስላደረገባት ሰሞኑን ተጣልታለች ና ቡራም ዛሬ ሲደግመው ሰምታችሁ ከሆነ እሷም የራሷ ላይፍ አላትኝ፣ ግን ትንሽ ያልተስተካከለ ነገር ስላለ የእሷም ላይፍ ድንገት ከተስተካከለ በሚል ነው እያለ ነበር ና እኔ ይሄንን ሀሳብ ያመጣው ቡራ ነው ብዬ አላስብም። ቡራ ብቻውን ያመጣው ሀሳብ ነው ብዬ አላስብም። ሜቢ የሶፊ ወይንም ደግሞ እትዬ ሸንኮሬ የሚል ስም አውጥችላት አሉ። እቺ ሽማግሌ ነገረኛ ሁሌም ነገር ስለሆነ በሷ በኩል የሚመጣው ለዛ ነው። እትዬ ሸንኮሬ አልኳት ይልልቅ ሰዎች አንዳንድ ጊዜ ቁጭ ሲሉ ነገር የሚበሉ ሰዎች አሉ አይደለ? እኔ እንደዛ ስላሰብኩ ነው እትዬ ሸንኮሬ አልኳትኝና ሜቢ የእሷንም ህይወት ለማስተካከል ስትል ነው። ልክ ሀይሚ እንዳለችው ሀይሚና ቡራ መካከል ገብታ የእነሱን ህይወት የበጠበጠችው ብዬ የማስበውኝ ና እኔ ዛሬ ጨረቃዎቹን የጠበቋቸው ተስማምተው ይቅርታ ተባብለው አንድ ላይ የሚመጡ ነበር የመሰለኝ፣ ግን ሀይሚዬ በጣም ተበሳጭታለች። ከዛም በላይ ደግሞ ታምሌሉ ላይታችሁ ከሆነ ቡራና ሶሲ በጣም ተቀራርበው ነበር። እና እሺ እኔ ስገባ በጣም ደንግጠል። ለምን ደነገጥ? ሲቀጥል ደግሞ ፎቶ ከየት የመጣ ነው? የምን የተነሳ ነው? ማለት ፎቶችሁን እንዴት ነው የተነሳችሁት? የሚል ጥያቄ ማድሮባት አለ ና ያ ነገር ነው ጥያቄ የፈጠረባት በእርግጥ ሀይሚዬ ይቅርታውን ተቀበይ እኛም ደብሮናል በተፈጠረው ነገር በተደረገው ነገር በተሰራው ፕራንክ እኛም ደብሮናል ግን ደግሞ የቡራን ይቅርታ ተቀበይ ሲቀጥል ደግሞ ፎቶ ምናልባት ኢዴት ሊሆን ይችላል በኢዴት እንደዚህ ማቀራረብ ይቻላል ገባሻ ሀይሚዬ ማለት በመካከላችሁ የበለጠ ሰፊ ክፍተት እንድፈጥሩ በጭራሽ አልፈልግም ከዚህ የባሰ ማለት ነው እና ይህን ነገር አይተሽ ትኩረት አድርገሽ ልጅቷም ደግሞ ድጋሚ ሁለተኛ እናንተ ህይወት ውስጥ መግባት የለባትም ቡራ ሲናገር ነበረ ይጃት ልመጣ ነበር ስላልተመቻቻት ነው እንጂ ያልመጣችሁ፣ ይጃት ሁላ ልመጣ ነበር እያለ ነበር። ድጋሜ ይችል ልጅ በእናንተ ቻናል ማየት አልፈልግም። ከመጣች ደግሞ በመልካም ነገር ትምጣ፣ ወይ ሀይሚን ሰርፕራይዝ ስታረጋት፣ ለሀይሚን እንድትደሰት ስታረጋት፣ ብቻ የሆነ ነገር ስታረግ፣ በደስታ የምትመጣ ከሆነ ዌልካም። ግን ኖርማሌ ሁሌ የምታበጣበጣችሁ፣ ሁሌ ደስ የማይል ነገር የምታደርግ በእናንተ ህይወት ላይ ከሆነ እኔ ማየት አልፈልግም በእናንተ ቻናል ላይ ድጋሜ ማለት ነውና ሀይሚዬም እንግዲህ ያው ለቡራ ይቅርታ አላደረገችለትም። ጭራሽ በቃ ይቅርታ ብለኛል፣ ይቅርታውን ልቀበል እችላለሁ፣ ግን ደግሞ እዚ ጋ ይበቃናል። አንተም የራስህን ላይፍ መኖር ትችላለህ፣ እኔንም ደግሞ ተወኝ ነው ያለችው። በጣም ተናዳለች፣ በትናንትናው በተደረገው ብራንክ። ሌላው ደግሞ ያው ቡራ መጀመሪያ ላይ ቪዲዮ ላይ ሰምታችሁት ይሆናል ተናግሮ ነበረ፣ በደንብ ማስመሰል አለብን፣ ስትመጣ መደንገጥ አለብን ሁላ ሲል ነበረ። እኔ ተረድቻለሁ። የተረዳሁት ነገር ያው ምንድነው ካላችሁ በጣም እየተርበተበተ ነበር። እንዲያውም ቪዲዮን በትኩረት ሀይታቹ ከሆነ ድፍረት ያገኙ፣ ሀይሜ ከመጣች በኋላ ነበር በደንብ ሲሰራ የነበረው፣ አይታችሁት ከሆነ ማለት ነውና። ሀይሚ ከመምጣቷ መጀመሪያ የሆነ በደንብ እየተቀራረበ ማን ነበረም ከሶስት ጋር የተለያዩ ነገሮች ነበሩ። ብቻ ምንም ይሁን ምንም ሀይሚየን አናዷታል፣ አበሳይቷታል። ብዙ ሰዎችንም እንደዚሁ ኮሜንት ላይ ያ ቡራን ተናግረውታል፣ ተናግራችሁታል። ብዙ ጊዜ ስድብ ሳይሆን ምክር ነው። ለማንም ሰው ቢሆን ስድብ ሳይሆን ምክር ነክ ብትሰጡ ያ ሰው ከዛ ነገር ይታረምበታል። ገባችሁ? እና ቡራን በጣም ተሰምቶታል። ኮሜንት ላይ የሰጣችሁት ቪዲዮ የሰራችሁበት የተለያዩ ነገር ማለት ነው እኔ ላይ ብቻ ሲመጡ ለእኔ ላይ ሲሆን ይበረታል እያለ ነው። ምንም አንተ ላይ ሲሆን የሚበረታ ነገር የለም ማለት አስተያየት እንሰጣለን በማንኛውም ሁኔታ። ሀይሜም ስታጠፋ አጠፋሽ እንላለን፣ አንተም ስታጠፋ እንደሱ ተመሳሳይ ኖርማል የሆነ አስተያየቶችን እኛ እንሰጣለን። ያን ነገር ደግሞ ለእናንተ ፍቅር እንዲገነባ እናንተ ፍቅር ውስጥ ሌላ ያልሆነ ነገር እንዳይገባባችሁ ስለምንፈልግ ነው እንጂ ሌላ ነገር አስበን አይደለም ቤተሰቦች። ሲቀጥል ደግሞ እኔ ሀይምዬ ስመለከታት ዝም ብዬ ሳስባት ቤተሰብ፣ ምን አይነት ነገር ነው የተፈጠረው ካላችሁ፣ ሀይምዬ እንግዲህ እንደ ተታው ቡራ ሄደችው በብራንኩ ሳትስማማ ቀርታ ወይንም ደግሞ ብራንኩ አበሳይቷታል ላው፣ ግን እሷም ድጋሜ ፕራንክ እያደረገችው ነው ቤተሰብ እንጂ ሁል ጊዜ ፕራንክ ይደራረጋሉ። የከፋ ፕራንኩም ይደራረጋሉ። ቢሆንም ግን ደግሞ ይቅርታቸውን ይቀባበላሉ ሊቀባበላሉ እና ግን ይሄኛው ፕራንክ ትንሽ ከበድ ስላለ፣ አንደኛ ካልጠበቀች ሰው ጋር ስለሆነ ቡራ ፕራንክ ያረጋት እሷ ደግሞ መልሳ ቡራን ፕራንክ እያደረገችው ነው እንጂ በቡራ የሚጨክን ልብ ኖሯት አይደለም። በቃ ተወኝ፣ እኔም የራሴ ላይፍ ኖራለሁ፣ አንተም ደግሞ የራሴ ላይፍ ከፈለ ከሶስ ጋር ትኖራል ያለችበት ምክንያት እሱም ፕራንክ እያደረገችው እያስደነገጠች ነው እንጂ በቡራ የሚጨክን ልብ ኖ ኑሯት አይደለም። ሀይሚዬ በጭራሽ ማለት ነው እኛና ቤተሰብ እንትን ተረጋጉ ማለት እንዳትጨነቁ ጭንቀት እንዳይሰማችሁ። ሀይሚዬን እኔ በደንብ በጣንቅቅ ነው ማውቃትና ይቅርታውን ተቀብለዋለች ግን ደግሞ ፕራንክ እያደረገችው ነው። ልክ እሱ ፕራንክ እንዳደረጋት እሷም ደግሞ መልሳ ፕራንክ እያደረገችው ነው እንጂ በቦራ የሚጨክን ልብ የላትም። ቅመምዬ ባክሽ ቅርታ እያላት ትታ የሄደችበት ምክንያት ለዛ ነው እንጂ ጨክን አይደለም። ቤተሰቡ ሁላችሁም እንድትረዷ ትፈልጋለሁኝ። ሲቀጥል ደግሞ ቦራም ቢሆን ማለት ነው ልቤን ውስጤን እኔ አውቃለሁ። በቃ እኔ ከእሷ ጋር ንክክ የለኝም ማለት ለፕራንክ ብቻ ነው ያመጣኋትኝ እሷ ጋርም የተበላሸ ህይወት አለ። እኔ ጋርም ደግሞ ፕራንክ ማድረግ ስላለብኝ የእሷም ከተስተካከለ እኔ ጋርም ደግሞ ፕራንክ መደረግ ስላለበት ነው እንጂ ያመጠዋት ከእሷ ጋር ምንም ነገር የለኝም። ባክሽ ይቅርታ አድርግልኝ እንደ ዛቱኝብኝ አንቺ ከብዙ ሰው ጋር ፕራንክ ያረግሽ ነበር እያለ ሲለምናት ነበረ። ብዙ ነገሮችን ሲያረግ ነበር። ብቻ ያው ቡራ ሰዎችን፣ ሀይሚዬን ከባድ ፕራንክ አረጋታለሁ ብሎ እራሱ ነው ከባድ ፕራንክ እየተደረገ ያለው። አንደኛ የሰራው ስራ ኦዲንስም አልተቀበለውም፣ ሀይሚንም አበሳጭቷታል። ሁለተኛ ነገር ደግሞ ሀይሚ መልሳ ከባድ ፕራንክ እያደረገችው ነው። አስባችሁታል? ሀይሚ ይቅርታውን ሳትቀበል ትታው ሄዳ የሰላም እንቅልፍ የሚተኛ ይመስላችኋል? እንደዚሁ ሲያብሰለስል፣ እንደዚሁ ሲያስብ ነው የሚያመሸው የሚያድረው። ሀይሚዬ እንግዲህ በነገ ቪዲዮሽ ይቅርታውን ተቀበለሽ አንቺም ደግሞ ይቅርታ ብለሽ ተነጋግራችሁ ነገሮችን ፈታችሁ ቀጣይ ህይወታችሁ ላይ የማትፈልጉትን ሰው በአንቺም በኩል ይሁን በጉራን በኩል ሊሆን ተነጋግራችሁ ፈታችሁ ትመጣላችሁ። የማትፈልጉትን ሰው ወደ ሶሻል ሚዲያ ላይ ወይም እናንተ ቻናል ላይ ይዛችሁት አትመጡ ብዬ ተስፋ አርጋለኝ። እንግዲህ ቤተሰቦች ነገ መልካም ዜና የምንጠብቅ ይሆናል። ሀይሚዬ ደግሞ ፕሮራም ፕራንክ እያደረገችው ነው እንጂ ጨክናበት እንዳልሆነ ማወቅ አለባችሁ። ላይክና ሼር፣ ሰብስክራይብ እያደርጋችሁ ተቀላቀሉ ቤተሰብ ባባይ።